አሰላሙአሌይኩም ወረሕመቱላሂ ወበረካቱ ውድነት ተቀብራቸ ላይ ወይ ተከታታዮች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ከእናንተ ጋር እንዴት ናችሁ? ዛሬ ቤት ጸዳዳዳዳ አድርገን ወደ ገበዬ ነው ዛሬ ማለት ነው። እንሻ አላ ዛሬ አጽድተን ጨርሰናል። በጠዋቱ እንሻ አላ ገበያ ወጥተን የጫማ የሽፎን የኩታ በቃ ኮቶች ምናምን፣ እነሱን ዋጋ አሳውቃችኋለሁ እንሻአላ፣ እላችኋለሁ። ውዶች ላይክ እና ሰብስክራይብ አትርሱ። ሁላችሁም በላይክና በሰብስክራይብ አበርታቱኝ ማለት ነው። በላ ኢዛ በለቀት ተራቂ ንቁ ነፍስ የደረት መጨረሻ ጋር በደረሰች ጊዜ የአንገት አጥንቶች ጋር ደርሳ ባለቤቷን ለመውጣት በምታስጨንቅበት ጊዜ ወቂለ መን ራቅ አሻሪው ማን ነው ይባላል። ሰዎችም አረ ሄን ሰው የሚገላግለው ማን ነው፣ ካለበት ጭንቅ የሚያድነው ማን ነው ይላሉ። እሱ ግን ወበነ አነሁ ፊራቅ የሰፈረበት ነገር መለያያ መሆኑን ይረዳል። ሊሄድ እንደሆነ መንገድ እንደሚጠብቀው ያውቃል። ከዚያም ይሞትና ወልተፈት ይሳቁብስ እና ዛሬ አረፋ ስለደረሰ እንግዲህ ሁላችሁም ላረፋ ለቤተሰቦቻችሁ መፋጃ የምታደርጉት ሀዲያ ምን ካላችሁ የሁላችሁ ብቅ አረግላችኋለሁ። እንሻላ ማታ ላይ ለቀዋለሁ ማለት ነው። ዛሬ የተገባየ መልስ እንሻአላህ ያው እለቅላችኋለሁ። ልክ ግን እዚህ ቁርአን አያ ጋር ሲደርሱ መልእክተኛው ሰለላሁ ዐለይሂ ወሰለም አልቻልም። ለሊቱም ሙሉ ሰላት ላይ ቆመው ሲደጋግሙ አታደሩ ወኢን ቱአዚብሁም ፈኢነሁም ኢባዱክ፣ ብትቀጣቸው እነሱ ባሮች ናቸው። ካለባቸው ስተት ጥፋት አንፃር ብትቀጣቸው፣ በመጨረሻም እነሱ ባሮች ናቸው። ወኢን ተግፊር ለሁም ፈኢነከ አንተ አልዓዚዙ አልሐኪም፣ ብትምህራቸው ደግሞ አንተ አሸናፊውና ጥበበኛው ሆነ። ጣኢፍ ላይ ጫማቸው በደም እስኪሞላ ድረስ ቢደበደቡ ከሚወዷት ካደጉባት ሀገር እንኳን ቢባረሩ ሰርክ እንዳዲስ ኡመቴን ህዝቦቼን እያሉ ከማልቀሳቸውና ከመጨነቃቸው የተነሳ በዚህ በቁርአን ባያምኑ በፈለጎቻቸው ላይ በቁጭት ነፍስህን እንዳታጠፋ ይፈራልሃል አላቸዋለ። ካለህ እዝነት እንዲያምኑ ካለህ ፍላጎት፣ እሳት እንዳይገቡ ካለህ ቁጭት የተነሳ ራስህን እንዳትጎዳ፣ ነፍስህን እንዳታጠፋ ይፈራልሃል። አስተዋሶች ሁሉ ባስታውሱ፣ ዘንጌዎችም ደግሞ በዘነጉ፣ ሰማይ ያዘለውን ባዘነበ ምድርም አዝእርቷን ባበቀለች ቁጥር አንዱ ላይ ሰርበትበት ቢአቢ እና ውዶች አላህ ስብሃነሁ ታላ ለሀገራችሁ ያብቃችሁ። አላህ በቃችሁ ይበለን ማለት ነው። ስደትን አላህ ያመጣው ነው እና አላህ በቃችሁ ብሎ ደግሞ ቤታችን ላይ አላህ ፏሻሻ እያድርገን ማለት ነው። ኢንሻላህ ፏሻሻ ቧሻሻ እያል ያው እንግዲህ ዛሬ ውሏችን ወደ ገበያ ነው ማለት ነው። እና ውዶቼ ዛሬ ማለት ነው ገበያ ወጥቻ ያለሁ እንሻላ፣ ዛሬ ሁሉንም ነገር ነግራችኋለሁ። የጫማኒ ሚሶች፣ ሽፎኖች፣ ኩታ ምናምን በቃ ሱንሱን አሳያችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ዛሬ ያው እንግዲህ አረፋም እየደረሰ ስለሆነ ለቤተሰቦቻችሁ ሞፋጃ የምታረጉ ማለት ነው ሀዲያ ምናምን መስጠት የምት እና እናሳያችኋለሁ ላይክ ሰብስክራይብ አትርሱ።